ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 24 ወይም ሜይ 2 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃችን ከማለፋችን በፊት ትናንትና የተጠየቅነውን ኮሜንት ለመመለስ እንሞክራለን። ኮሜንቱም የሚለው በንግድ ባንክ የአሜሪካ ዶላርና የዱባይ ድርሃም ቦነስ አጣራለን የሚለው ከዚህ በፊትም ጠይቃችሁን መመለስ ስላልቻልኩ ይቅርታ እየጠየቅኩ አሁን ግን ደውዬ ለማረጋገጥ ሞክሬያለሁ። ከኢትዮጵያ ንግድ ባንክ ደውዬ ባረጋገጥኩት መሰረት አሁንም እንዳለ እንዲሁም ድምፁንም እዚህ ቪዲዮ ላይ ለማካተት ሞክራለሁ። አሁንም እንዳለና የአስር ብር ጭማሪ እንዳለው ቦነሱ አስር ብር እንደሆነም ገልጾልኛል። እሺ ደንበኛችን ይቅርታ ስላቆየሁት አስር ብር አስር ብር ማለት ነው። በእለታዊ ከእለታዊ ምንዛሪው አስር ብር ጭማሪ ተደርጎ በሁሉም የምት ገንዘብ ሲላክ ማለት ነው። በገንዘብ አሰላክ ድርጅቶች አሉ አለ በዛ ሲላክ አስር ብር ተጨምሮ ክፍያ ይፈጸማል ማለት ነው። የተጨማሪ መረጃ ለማግኘት እና እንዲሁም የተለያዩ ጥያቄዎች ካላችሁ ዘጠኝ ሀምሳ አንድ የኢትዮጵያ ንግድ ባንክ ቀጥታ ቁጥር በመደወል መጠየቅና የተለያዩ መረጃዎችን ማግኘት ይቻላል። ወደ መረጃዎቹ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ87 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር ከ53 ሳንቲም ገዝቶ 134 ብር ከ16 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 179 ብር ከ98 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገበያ 192 ብር ከ18 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር 26 ሳንቲም ተገዝቶ 164 ብር 49 ሳንቲም እየተሸጠ ነው። በንግድ ባንክ 136 ብር 05 ሳንቲም ገዝቶ 138 ብር 77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 114 ብር 94 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 94 ብር ከ77 ሳንቲም ገዝቶ 96 ብር ከ67 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ92 ሳንቲም እየተመነዘረ ነው። የአውስትራሊያን ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 94 ብር ተገዝቶ 95 ብር ከ68 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ 21 ብር ከ82 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 18 ብር ከ02 ሳንቲም ገዝቶ 18 ብር ከ38 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 211 ብር ከ61 ሳንቲም እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 175 ብር ከ46 ሳንቲም ገዝቶ 178 ብር ከ97 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 517 ብር ከ37 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር 29 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር 73 ሳንቲም ገዝቶ 37 ብር 46 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር 76 ሳንቲም ገዝቶ 34 ብር 44 ሳንቲም እየተመነዘረ ይገኛል ወይም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 42 ብር 37 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ተገዝቶ 35 ብር ከ80 ሳንቲም እየተሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመመንዘር ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 413 ብር ከ23 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 224 ብር ከ01 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 420 ብር ከ20 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ አራት ብር ከ12 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የዕለታዊ የምንዛሬ ተመንን ይመስላል። በዚያ በቃን። መልካም ጊዜ መልካም ቀን